አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰቦች ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ከኔ ጋ ሁሉ ሰላም አልሀምዱሊላ እና ቪዲዮውን ካመጀመራችሁ በፊት ላይክ ማድረጋችሁን አንዳት ረሱ አዲስ ስትሆኑ ስብስክራይብ አድርጉ፣ በቅንነት ሼር በማድረግ ጀምሩ ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት ስለ ሙቤና ስለ ሀዩ ነው። ሀዩና ሙቤ እንኳን ደስ አላችሁ፣ ደስታችሁ ደስታችን ነው። እንኳን ለዚህ ያበቃችሁ። ከብዙ ፈተና አልፋ አልፋ ሀዩ ያው የሙቤ ታማኝ ሆና ታግኝታለች ማለት ነው። ሙቤም ደግሞ በዚህ ልክ መፈተን አነበረህም። ሀዩ በጣም ስለምትወድህ ስለምታፈቅር እና ለአንተ ምን ያክል ቦታ እንዳለ ለማወቅ እንደዚህ መፈተን አነበረህም። ሀዩም ደግሞ ጠንካራ ሴት ናት፣ ጀግና ናት። ሃዩ እንኳን ከዚህ ፈተና እልፍሽ ሙቤን የራስሽ ለማድረግ አበቀሽ ማለት ትፈልጋሉ። እንኳን ደስ አለሽ። ደስታች፣ ደስታይ ነው። በጣም ደስ ብሎኛል። የእውነት በጣም ደስ ያለኝ መጀመሪያ ሀዩ ለሙቤ ብላ ከቡታ ጀራ እስከ አዲስ አበባ መታ እና ሊቦታ ሰብሮ እንድመለስ በጣም ደብሮኝ ነበር። እውነት ማለትም እሷ ስለምትወዶ ስለምታከብሮ ስለምታፈቅሮ ነበረ ከቡታ ጀራ እስከ አዲስ አበባ ድረስ ተከትለው የመጠችው እና ከዛን ደግሞ ሙቤ ሪሚን ነው የሚወደው የሚያፈቅረው ብሎ በጣም ፈትኗት ነበር። የሆነ ታይም ደግሞ ከሁለታቸውን ጠፍቶ ምናምን ነገር እና በዛ ላይ ደግሞ በጣም ነበር ያ ሀዩ ልቧ የተሰበረ በጣም ነበር ያዘነችው፣ እና ያ ሁሉ ደግሞ ሙቤ ያደረገ ሀዩ ለሱ ምን ያክል ታማኝና እና ለሱ ምን ያህል ቦታ እንዳላት ለማወቅ ፈልጎ ነው። እና ሞቢል በዚ ልክ ማፈተን አንበረህም እና ሀዩም ጀግና ናት። በእርግጥ እውነተኛ ፍቅር በተራ ንግግር የሚቀየር አይደለም። እሷ ካልባ ስለምትወድ ያው ምንም ብትል አንተ መልካም ነው የተመኘችውና መልካም በመኛም በመኛ ደግሞ አንተም እየፈተን እንደሆነ ያው ነግሪ ዛሪ ላይ አብራችሁ ስለሆናችሁ በጣም ደስ ብሎኛል። እስከ መጨረሻ ድረስ ደግሞ ፍቅራችሁን እያዘልግላችሁ ለትዳርም እያብቃችሁ ደስታችሁ ደስታችን ነው ማለት ነው። ሙቤ የእኛ መልካም ወንድም እና እንኳን ለዚያ በቀ ከእንግዲህ ደግሞ በሀላል እንካስራችሁ ተጋብታችሁ ለማየት እያብቀን ማለት እና እኛም ደግሞ በጣም የእናንተ አንድ መሆን እንዳስደሰተን ለማሳየት ነው የመጣነው። እንግዲህ ያው እናንተ ስትደሰቱ ሁሉም ነገራችሁ ስለ ስለሚያሳስብ ዝም ብሌ ማለፍ አንችልም እና በዚህ ደግሞ ሙቤ ፍቅር ፍቅር እያላችሁ አትጫወቱና ቶሎ ብላ ተጣመሩ። እኛ እኮ ያው እኛ ቅመሞቹ መጣመር ነው ስራችን ማለት ነው። እንድጠገጠገ ካላችሁ መጣመር አለባችሁ ብዬ ነው የሚያምነው። እና በጣም ነው የሆነ በጣም ነው ደስ ያለኝ ስለ ሙቤ እና ስለ ሀዩ ርምም ደግሞ መልካም ሴት ነሽ እና ለቅንነትሽ፣ ያው እንግዲህ ቅንነት ደግሞ ለራስ ነው፣ መልካምነት ለራስ ነው። ምንም ማለት አይደለም እና ለአንቺም የሚሆንሽን አላ ስትሽ። ምክንያቱም ሙቤ በጣም እንደሚወድሽ እንደሚያፈቅርሽ አድርጎ እየፈታተነች ነበረ። ያም ሆኖ አልፈሽ ግን ሀዩ በጣም እንደሚትወደው ነው እንደሚታፈቅረው ስለሚታወቅ ሙቤ የሚያወራ ነገር አልተቀበልሽም እና አንቺም ጠንካራ ነች። የእውነት በዚህ ጊዜ እንደዚህ አይነት ጓደኛ የለም ብዬ ነው የሚያስበውእና ጓደኝነታችሁ በጣም ደስ ይላል። አላ ሰላማችሁን ያብዛላችሁ። በጣም ነው ምደስ የምትሉት። ያኔ እንደዚህ መተማመን የእውነት የአንድን ደስታ መደሰት ያንበ ክፋት መከፋት እና የአንዱን ልብ ስብረት የሚያሳሰበው ራሱ በጣም ትልቅ ነገር ነው። ሪሚ ሌላ ሴት ብትሆን ኖሮ እነ ጣሳ ሊፋዳ ሀዩ አታዝንም ነበረ። ምክንያቱም በዚህን ጊዜ የሚያዝን ጓደኛ አለ ብዬ አላስብም። ብቻ ሪም በጣም መልካም ሴት ነሽ። አላ በመልካም ነገሩ ያስብልሽ ማለት ፈልጋለሁ። ሀዩንም አዩንና ሙቤን ደግሞ ይቅናችሁ፣ እስከ መጨረሻ ድረስ ያዝልቅላችሁ ፍቅራችሁን። በዚሁ ቀጥሉ እና ፕራንክ ምንፈታ መፈታትን የሚባል ነገር ምናምን ይቅርባችሁና፣ ያው ተጣማሩ አንድ ላይ ሆኑ ማለት ይፈልጋሉ። እና ወደ ሱፌና ወደ አኑ ደግሞ ስንመጣ ሶፊያዬና አኑ በጣም ያው ጠጋ ጠጋ እያላችሁ እንደሆነ ፍቅር ፍቅር እያላችሁ እንደሆነ ይገባናል። እናንተም ደግሞ ያው ወደ ወደ ትክክለኛው ፍቅር ቀይራችሁ ስረስሊ በሆነ መልኩ ስታሳይ ብታሳዩ ደስ ይላል። ምክንያቱም እንደዚህ እኛን ደግሞ ያው ልባችን አታንጠላጥሉን ማለት ነው እነዚህ ልጆች ምንና ምን ናቸው ምንና ምን ናቸው ብየምል ሀሳብ እኛንም እንቅልፍ እየከላከልን ስለሆነ በግልጽ እንደምትዋደዱ እንደምትፈላለጉ ማወቅ እንፈልጋለን። እንግዲህ ያው አኑ በጣም ነው የምወዳት፣ ግን ሶፊ ብዙም አላወቀችበት መሰለኝ። ያም ሆኖ ይህ ሶፊ አይ አንቺ ጥሩ ልጅ ነሽ፣ ጠንካራ ሴት ነሽ። አኑ ደግሞ በጣም የሚወድሽ በጣም የሚያንከባክብሽና፣ እና እናንተም ደግሞ አንድ ላይ ሆናችሁ ተጣምራችሁ ማየት እንፈልጋለን እኛ ደግሞ የምናየው የምናበራት፣ በቃ የምንከታተላችሁ ሁላችሁም የኛ የእናንተ ቤተሰቦች ከእናንተ ደስታችሁ ነው የምንፈልገው። ደስታችሁ ደስ ይለናል። በምንችለው እናግዛችኋለን፣ እናበራታችኋለን እና በምንችለው ደግሞ እናንተ አንድ ላይ እንድትሆኑ እንጣራለን ማለት ነው። እና ዛሬ ይዤላችሁ የመጣሁት ይሄን ይመስላል ቤተሰቦች እና ምስል ለሙቤ ደስ ስላለኝ ዝም ብዬ ከማለፍ አልቻልኩም። ግጥም ሙቤ መልካም እና በጣም ያፋ ወንድም ነው እና ይቅ ነው፣ ይሳካለት። ሀዩም ደግሞ ከእንግዲህ ያው ፕራንክ የሚባል ፈተና ምጥላቻ ምናምን በመሀላችሁ የለም አንድ ላይ ሆናችሁ ትዳር ዳር መሰረታችሁ ለማየት ነው የምንፈልገው፣ እና ስለዚህ ሙቤ ደስ ስላለኝ ነው ይዤላችሁ የመጣሁት። መልካም ጊዜ ይሁንላችሁ። በሼር ስብስክራይብ ማድረግ ቤተሰብ ሆኑ፣ ላይክ ማድረግ እንዳትረሱ። እወዳለሁ።